አሰላሙ አሌይኩም ወረህምቱላህ ወበረካቱሁ። እዲነ ተከበረችው ማማር ቤተሰብ እንዴት ናችሁ? ሰላም ናችው አልሀምዱሊላ። እንዴት ነው ውሮ ስራ እንኳን አደረሳችሁ። ኢድ ሙባረክ፣ ላዛላአደ ባል በዓል አደረሳችሁ እላችኋለሁ። እና እንግዲህ ዛሬ ሁላችሁ ሽንኩርቱ ገና ሳ እንትሳይልቆየ ማሳየት የነበረብኝ እረስቸው ነው እና ወጥ ልሰራ ነው። አሳያቸዋለሁ፣ ዶሮ ወጥ ልሰራ ነው። ማን እስከመጨረሻው ተከታተው። ትናንትና ላይ ገብቼ ነበር ተመሰከ። አሁን እንግዲህ የሞችን ትንሽ ልቀረጥና ላስቀምጥ ብዬ ነው እና ሰብስክራይብ አድርጉ። ሰብስክራይብ እየጨመረ እያለ መሆናቸው ሆናችሁ ደሞ ቪዲዮ መልቀቅ ሳቆም ዝም ትላላችሁ። ቪዲዮውንም እያያችሁልኝ ተቸግሬ ታጣበቤ ነው የምልከው እና ተከታተሉ፣ እስከ መጨረሻ ያሳያችኋለሁ። እናም ደሞ ይኸው ሽንኩርቱ በሰለ፣ በዚህ መልኩ ተበሳሰለ። አሁን ደሞ እጥ ሽንኩርቱ ነው የሚጨምረው። ሙያ ተማሩ፣ ሙያ ነፍራው እኔ ጋር እኔ ጋር ሙያለው እየተማራችሁ ያው የዶሮ ወጡ ዘይት አይበዛበትም

የመሱን ይልሻለሁ አታስቂ። የመሱን ይልሻለሁ የሁላችሁ። አሁን እንግዲህ ማንዲ አድርጌ ጨመርኩኝ። አሁን ቲማቲም ትጨምርበት፣ ቲማቲም ከትፊያለሁ። በበርበሬም እንዳይፈጅ አንድ አጭ እንዲህ ይሄን እንግዲህ በርበሬ ጨምር

ከበረ ያረፋ ስራ ባረቤት ለኛ ለሸቃሊት ከባድ ስራ ነው። እንግዲህ ዶሮ በየመልኩ ታጥባ ተቀምጣለኝ። እንግዲህ ብትጨመር ነው። አረ የዶሮ አቆራረጥሽ ምን አይነት ነው? ያስቆየው

ግን ቪዲዮ ይረዝማል እንጂ ጌማትን ሰራ ነበር። አኩቻለሁ እንግዲህ አረዘመ ቪዲዮ አሳያችኋለሁ። በቃ ካላስ ነበር ቪዲዮ እንትኑ ብቻ ጌማትን ቀረጨ አሳያችኋለሁ።